አሰላሙ ዓለይኩም ወራሕመቱላሂ ወበረካቱሁ። ይህ በድር መስጂድ ነው። ከተመሠረተ ከአስር ዓመት በላይ ሆኗል። የመስጂድነትን ፈቃድ ካገኘ ቆይቷል። ቦታው አስኳ አዲስ ሰፈር ከታክሲ ተራው በስተቀኝ በሚያስገባው መንገድ መቶ ሜትር የማትሞላ የማትሞላ ገባ ብሎ ነው። ምን አለፋችሁ የሰፈሩ መናኸሪያ ላይ ጥሩ ቦታ ያገኘ መስጂድ ነው። አልሐምዱሊላህ በአካባቢው ሙስሊሞች ተሳትፎ 370 ካሬ ሜትር ግቢ ውስጥ ባለ ሶስት ፎቅ መስገጃ በማሰራት የሴቶች መስገጃ ሳይቀር አብቃቅቶ ይዟል። ጁሙዓ ሞልቶ ተትረፍርፎ ይሰገድበታል። ለዚህ ላበቃን አላህ ምስጋና ይድረሰው። አልሐምዱሊላህ። ሆኖም ባለፉት ዓመታት የፕሮቴስታንት እምነት ተከታዮች ወደ መስጂዱ መዞሪያ ላይ ያለን ግቢ ተከራይተው በመግባት ከመስጂዳችን ጋር ጉርብትናቸውን ተያያዙት። ምንም እንኳን መስገጃ በአካባቢያቸው ያጡ ሙስሊሞች ሌላው ቀርቶ ለረመዳን ተራዊህ መስገጃ ለአንድ ወር የተከራዩት መስገጃ ቦታ እየታሸገባቸው ሲከለከሉ የኖረ ቢሆንም ይህ የሃይማኖት ማስጌጃ የኪራይ ቦታ ግን በሚገርም ሁኔታ ለዛውም ህጋዊ ከሆነ መስጂድ በመጎራበት እስከ ዛሬ ቆይቷል። የሚደንቀው ነገር ይህ ቤት በሙዚቃ መሳሪያዎች በዘመናዊ ድምፅ ማጉያዎችና በሰው ብዛት የታጀበ በመሆኑ በመስጂድ ውስጥ ተረጋግቶ አላህን ከማስታወስ የሚያግድ ወደ መስጂድ መግባትና መውጣት የሚከለክል መሆኑ ነው ይህ ለመስጂዱ ብቻ ሳይሆን ለአካባቢው ነዋሪም በመኖሪያቸው ከማረፍ የከለከለ ነው። በተለይ ደግሞ ከመስገጃ ሰዓቶች ጋር የገጠመ መሆኑ ረፍት የሚነሳ ያደርገዋል። ጉዳዩ ያሳሰባቸው ሙስሊሞች ከመስጂዱ ኮሚቴዎች ጋር በመተባበር ይህ ነገር ከወዲሁ እልባት እንዲያገኝ ጉዳዩን ወደ ወረዳ ወደ ክፍለ ከተማና ወደ እስልምና ጉዳዮች የተለያየ እርከኖች ድረስ ያቀረቡ ሲሆን መፍትሄ እንደሚያደርጉ እየገለጹ ነገሩን ከማዘናጋት የዘለለ ምንም መፍትሄ አላገኙም። ከቅርብ ጊዜ ወዲህ ከተከራዩት ቤት አጠገብ ወደ መስጂዱ የበለጥ የሚያቃርባቸው የሆነን ሁለት መቶ ካሬ ቦታ ገዝተው ከተከራዩት ቤት ጋር በማቀናጀት ግዛታቸውን የበለጠ አስፈፍተዋል። በነሱና በበድር መስጂድ መካከል አንድ የሁለት መቶ ካሬ ቦታ የሆነ መኖሪያ ቤት ብቻ ቀርጧል። ይህንን ቤት በመግዛት መስጂዱ እንዲሰፋና የልጆች መድረሳን ጨምሮ የሙስሊሙ ቁጥር እየገፋ ለመጣባት አዲስ ሰፈር ነዋሪዎች ወደፊት መጣበብ የማይሆንበት መስጂድ ማድረግ የመስጂዱ የወደፊት ግብ ነው። ሆኖም እነዚሁ የመጡብን ባላንጣዎች ይህንን ቤትም ለመግዛት በተደጋጋሚ የቤቱን ባለቤት እያስጨነቁ ሲሆን የቤቱ ባለቤት ግን ለነሱ ከመሸጥ ለመስጂዱ መሸጥን በመምረጥ የመስጂዱ ምላሽ በመጠባበቅ ላይ ይገኛል። ይህ ለሽያጭ የቀረበ ግቢ በውስጡ ባለ አንድ ፎቅ መኖሪያ ቤት ያለው ሲሆን የዚህ ቤት የሽያጭ መነሻ 3 ሚሊዮን ብር በባለቤቶቹ ተገምቶ ነበር። ሆኖም እነዚሁ ባለጋራዎች ለመግዛት በሚያደርጉት ፉክክርና ተደጋጋሚ የዋጋ ማቅረብ የሽያጭ ግምቱ እንዲነር አድርገውታል። በአሁኑ ሰዓት 5 ሚሊዮን 500 ሺህ ብር አቅርበው በግዢው እጅ እንዲያጥረን ለማድረግ ቆርጠው ተነስተዋል። እኛ ግን ሙስሊሞች ነን። ሙስሊም የአላህ ቤት በመገንባት ላይ አይሰስትም። እኛ የአካባቢው ሙስሊሞች ይህንን የተጠቀሰውን ገንዘብ ለመሙላትና መስጂዳችንን ለማስፋት አልፎም መስጂዳችንን በጸጥታ አላህን ማስታወሻ ቦታ እንዲሆን ከጎናችን ይህንን ጸጥታ የሚያደፈርሱ አካላት እንዳይጎራበቱን በአንድነት እየለፋን ነው። ይህ የተጠቀሰው ገንዘብ ግን በእኛ አቅም ብቻ ከብዷልና ጉዳዩን ወደሚመለከታችሁ ወንድሞቻችን አጋርተናል። ሁላችሁም ይህንን የአላህ ቤት በመገንባት ላይ ይህች ታንሳለች ሳትሉ የበኩላችሁን በማድረግ ከአላህ እጥፍ ድርብ ምንዳ የሚያስገኛችሁ ሥራ ላይ ተሽቀዳደሙ። ድር ሲያብር አንበሳ ያስራልና ዛሬ ነገሳትሉ ሳትሉ የበኩላችሁን ለዚህ ለአላህ ቤት መገንቢያ እንድታበረክቱ በአላህ ስም እንጠይቃለን። ለዚሁ የገቢ ማሰባሰቢያ በመስጂዱ ኮሚቴዎች የተዋቀረ የባንክ አካውንት ተከፍቷል። ዳሽን ባንክ አዲስ ሰፈር ቅርንጫፍ 517 2 0199 6 96 በአደም መሐመድ ሁሴን አወልና በሽር ሁሴን ደግሞአለሁ። ዳሽን ባንክ አዲስ ሰፈር ቅርንጫፍ 517 20 01 99 60 96 በአደም መሐመድ ሁሴን አወልና በሽር ሁሴን ስም ብለው ቢያስገቡ ከአላህ ምንዳን መተሳሰብ ብቻ ይቀርውታል። ለበለጠ መረጃ 0913 93 27 64 ኡስታዝ መሐመድ አወል ወይንም 0930 07 82 50 ኡስታዝ ጀሚል ሁሴን ወይንም 0925 93 74 80 ወንድም አቡበከር ብለው ይደውሉ። የአላህን ቤት የገነባ አላህ ደግሞ በጀነት ቤትን ይገነባለታልና ለዚህ ትልቅ እድል ይሽቀዳደሙ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ